መጽሐፈ ጦቢት ምዕራፍ አምስት ጦቢያም መለሰ። አባት እያዘዝኸኝን ሁሉ እሰራለሁ አለ። ነገር ግን አገሩን የማላቀውን ያንን ብር ማምጣት እንዴት እችላለሁ አለው። እርሱም ሰውን ሊፈልግ ሄዶ መልአኩን ሩፋኤልን አገኘው። ነገር ግን መልአክ እንደሆነ አላወቀም። አገሩን ታውቅ እንደሆነ የሜዶን ክፍል ወደምትሆን ወደ ራጊስ ከኔ ጋር መሄድ ትችላለህን? አለው። ያም መልአክ ካንተ ጋር ሄዳለሁ፣ መንገዱንም አውቀዋለሁ በገባኤልም ቤት ነበርኩ አለው። ጦቢያም ለአባቴ እስክነግረው ድረስ ቆየኝ አለው። መልአኩም ሂዳት ቆይ አለው። አባቱን ከኔ ጋር የሚሄድ ሰው አገኘሁ አለው። ከማንም ወገን እንደሆነ ካንተም ጋር ለመሄድ ሰውነቱን የታመን እንደሆነ እወቅ እወቅ ዘንድ ወደ እኔ ጥራው፣ አለው። ጠራው፣ ገባ፤ እርስ በርሳቸውም እጅ ተነሳሱ። ጦቢትም አንተ ወንድሜ ከማን ወገን ነህ? ከወዴትስ አገር መጣህ? አለው። መልአኩም አገሬንና ወገኔን ትመረምር ወይስ ከልጅ ጋር የሚሄድበትን ዋጋ ትሰጠኝ አለው። ጦቢትም ስምህንና ዘመድህን አውቅ ዘንድ እወዳለሁ አለው። እኔስ የታላቅ ወንድምህ የአናንያ ዘመድ አዛሪያ ነኝ አለው። አንተ ወንድሜ ደህና ነህን? አገርህንና ወገንህን አውቅ ዘንድ መርምሬ ያለሁና፣ አገሬንና ወገኔን መረመረኝ ብለህ እንቀፈኝ። ነገር ግን አንተ በእውነቱ ከደግ ከከበረ ወገን የተወለህ ነ እኔም አናንያን አውቀዋለሁ። አናንያንና ኢታንያንን አውቃቸዋለሁ። የታላቂቱ የሴሚው ልጅ አዛርያስንም አውቀዋለሁ አለው እንሰግድ ዘንድ እነርሳቸው ጋር አብረን ኢየሩሳሌም ሄደን ነበር የእህላችን አስራትና ከከብቶቻችን መጀመሪያ የተወለደውን ወስደን ነበር ነገር ግን በአባቶቻችን በደልን አንተ ግን ከደግ አባት የተወለድህ ነህ ነገር ግን ንገረኝ ደሞዝህንም ምን እንሰጥህ በቀን በቀን አንድ ወቄት እንስጥህን፣ ምግብስ ከልጄ ጋር አይሁን። በደህናህስ ከተመለሳችሁ በደሞዝህ ላይ ደሞዝ ጨምርልሃለሁ አለው። እንዲህ ተነጋግረው ነገራቸውን ጨረሱ። መልአክንና ጦቢያንም ትሄዱ ዘንድ ትከናወኑም ዘንድ ተዘጋጁ አላቸው። ልጁ ለመንገድ ስንቃቸውን አዘጋጀ። አባቱም ከዚህ ሰው ጋር ሂድ፣ በሰማይ የሚኖር እግዚአብሔር ጎዳናችሁን ያቅናላችሁ መልአኩም አብሯችሁ ይሄዳለው። ሁለቱ ሁሉ ወጥተው ሄዱ። ሁለተኛ ብላቴናም ተከተላቸው። እናቱም ሃናም አለቀሰች። በእጃችን ያለ በፊታችን የሚወጣ ልጃችን በእጃችን እንደ ተያዘ በትር ነውና ልጄን ለምን ላከው አለችው። ብሩስ ህልም ድርግም ብሎ ይጥፋ። እግዚአብሔር የሰጠን የምንድንበት በእርሱ ተስፋ የምንኖርበት የልጁ ቤዛ ይሁን አለችው። ጦቢትም እህቴ ወደ እኔ እልፍ ብለሽ አትናገሪ። በደህና ይመለሳል፣ በዓይኖችሽም ታይዋለሽ። ቸር መልአክ በፊቱ ይሄዳልና ጎዳናውንም ያቀናለታልና በደህና ይመለሳልና አትዘኛ አላት። ሐናም ልቅሰዋን ተዋች።